ወሰፈ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ መሳ የህዝቡም ልብ ለስራ ጨከነ። በአዲስ አበባ ከተማ ውስጥ ከአምስት መቶ ዓመት በላይ እድሜ ያስቆጠረ ታቦት እንዳለ ያውቃሉ? አፄ ልብነ ድንግል ዘመነ መንግሥት እድሜ ጠገብና ታሪካዊ የሆነው የመድኃኒ ዓለም ታቦት ከዛሬ 500 ዓመት በፊት በዋሻ ውስጥ ተገኘ። ይህ ታቦት ዛሬ ላይ ዘመናትን ተሻግሮ በአዲስ አበባ ሀገረ ስብከት በቦሌ ቡልቡላ ደብረ መድኃኒት መድኃኒ ዓለም ቤተ ክርስቲያን በ5670 ካሬ ሜትር ላይ እጅግ ግዙፍ የሆነ ታሪካዊ ሕንፃ ቤተ ክርስቲያን እየተሰራለት ይገኛል። ይህንን በአሰራሩ ግሩም የሆነውን በፍጥነቱ ወደር የማይገኝለትን በስፋቱም ቢሆን ከኢትዮጵያ ውጭ ካሉት ቤተ ክርስቲያን ተወዳዳሪ አይገኝለትም ብለን የምንገምተውን ሕንፃ ቤተ ክርስቲያን ተገኝታችሁ አሻራችሁ እንዲታሳርፉ ስል ማሳሰብና መጠየቅ እፈልጋለሁ። ህንፃ ቤተ ክርስቲያኑን ለማጠናቀቅ የገንዘብም ሆነ የማቴሪያል ድጋፍ ስለሚያስፈልገን በሀገር ውስጥም ሆነ በተለያዩ የዓለማችን ክፍሎች የምትገኙ ኦርቶዶክሳውያን የዚህ ታሪካዊ ህንፃ ቤተ ክርስቲያን አካል እንድትሆኑ ጥሪያችንን በማስተላለፍ ከታች ባለው የባንክ ሂሳብ ቁጥር የበኩሎትን አስተዋጽኦ እንዲያደርጉ በእግዚአብሔር ስም እንጠይቃለን። የኢትዮጵያ ንግድ ባንክ የባንክ ሂሳብ ቁጥር 1 12 87 44 9 የአባይ ባንክ የባንክ ሂሳብ ቁጥር 90 12 11 10 16 39 30 16። የአዋሽ ባንክ የባንክ ሂሳብ ቁጥር 01 35 21 50 84 37 600። የአብሲኒያ ባንክ የባንክ ሂሳብ ቁጥር 21 64 98 5 58 ብላችሁ ማስገባት ትችላላችሁ። ለበለጠ መረጃ ይህንን ቤተክርስቲያን የተጀመረው ህንፃ ለማስጨረስ ደመጋቢት ሰባት ቀን 2017 ዓመተ ምሕረት በቦሌ ደብረ ሳሌም መድኃኔዓለም ቤተ ክርስቲያን ሁላችሁም ተጋብዛችኋል። ውድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ታሪኩን ቀደም ብላችሁ ከአባቶቻችን እንደሰማችሁት ነው። ስለዚህ ከበረከቱ እንሳተፍ፣ በመስጠት ውስጥ መባረክ አለና ከዚህ ታሪካዊ ቤተ ክርስቲያን አሻራችንን እናኑር። መጋቢት 7 ቀን 2017 ዓ.ም በቦሌ የደብረ ሳሌም መድኃን ያለም ቤተ ክርስቲያን አይቀርም። አዘጋጅ የደብሩ ህንፃ አሰሪ ኮሚቴ።